በትግራይ ግማሽ የሚሆነው ለም መሬት በተለያዩ ኃይሎች ቁጥጥር ስር በመሆኑ ከእርሻ ውጪ ነው ተባለም። የትግራይ ክልል መንግስት ግብርና ቢሮ፣ ለክልሉ ወሳኝ የሆነው ግማሽ የሚሆነው የእርሻ መሬት ለአሁኑ የግብርና አገልግሎት ተደራሽ እንዳልሆን አሳውቋል። ይህ መሬት ከእርሻ ውጪ የሆነው በ2022 እንደ አውሮፓውያን አቆጣጠር የፕሪቶሪያ የሰላም ስምምነት አለመተግበር ምክንያት ቀሪው ለም መሬት በተለያዩ ኃይሎች ቁጥጥር ስር በመሆኑ እንደሆነ ተገልጿል። አቶ ዓለም ብርሃን አሪፌዮ ለካፒታል እንደገለጹት በሰላም ስምምነቱ ዙሪያ ባሉ ችግሮች ምክንያት አሁን ላይ እየታረሰ ያለው መሬት 50 በመቶ ብቻ ሲሆን ቀሪው ግማሽ ደግሞ በተለያዩ ኃይሎች ቁጥጥር ስር መሆኑ የአካባቢው ማህበረሰብ፣ ተፈናቃዮች እና ከመሬቱ ተጠቃሚ መሆን የሚገባቸው አካላት ሊደርሱበት አልቻሉም። ኃላፊው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ያለመደረጉና ትግራይ ወደ ቀደመ ሰላማን ለመመለሷ የሁኔታው አስቸኳይነት ያጎላል ያሉ ሲሆን ትግራይም በአሁኑ ወቅት በስም አለች፣ መሬቷና ህዝቧ ግን በሁለት ተከፍሏል ብሏል። ኃላፊው አክሎ ወደ 7 ሄክታር የሚጠጋ መሬት በክልሉ አስተዳደር ስር ባለመሆኑ ማህበረሰቡ ከፍተኛ ጉዳት እንዲደርስበት፣ ትልቅ የኢኮኖሚ ቀውስ እንዲከሰትና በራብ ወይም በጥም ምክንያት ሞት እንዲከሰት አድርጓል። የቢሮ ኃላፊ በምዕራብ ዞን እና የኤርትራ ሰራዊት መኖር በድንበር አካባቢዎች ባሉ የጸጥታ ችግሮች ምክንያት የተፈጠረው ተደራሽነት ማጣት የራብና የሞት ሪፖርቶች እውነታውን እንደሚያንጸባርቁም ተናግረዋል። በክልሉ ግብርና ቢሮ መረጃ መሰረት ለ2017 በጀት አመት ሙሉ ሰላም ይመጣል በሚል ግምት 1.3 ሚሊዮን ሄክታር መሬት በማረስ 26 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ ነበረም። ይሁን እንጂ በአስተዳደሩ ስር ያለው መሬት ወደ 7630 ሄክታር ገደማ ብቻ በመሆኑ የታቀደው ምርት በከፍተኛ ሁኔታ ቀንሶ ከእቅዱ 50 በመቶ ወይም ከዛ በታች እንደሚሆን ተገምቷል።